ሰላም ቤተሰብ እንዴት ናችሁ? ደና ናችሁ? እኔ እግዚአብሔር ይመስገን በጣም ደና ነኝ። ዛሬ በጣም ደስ ብሎኝ ነው የመጣሁት ማለት ነው። ከስንት ጊዜ በኋላ እንግዲህ ቮይስ መጥቻለሁ። እሱም ደግሞ የሀይሚና የብሩኬ ደስታ ነው ወደዚህ ያስመጣኝ ማለት ነው። ምን ይመስላችኋል? በጣም ደስ ብሎኛል፣ እየሆነ ለመናገር ማለት ነው። እንኳን ለዚህ ቀን አበቃችሁ። ግን ቀለበቱን ሳየው ብሩኬ ዙም አድርጌ በጣም እያየሁ ነበረ። ቀለበቱ ግን ፈርጥ የለውም። እኔ ቀለበት ያው ፕሮሚስ ቀለበት ሁላችን የምናውቀው ፈርጥ ያለው ነው። ስለዚህ ሀይሚ ካደረገልሽ በኋላ ማየት እንፈልጋለን፣ ትክክለኛ ማለት ነው። ከዚህ በኋላ ደግሞ በቃ ፍቅረኛሞች ነው ብላችሁ እንድትመጡ ነው የምንፈልገው ገባችሁ አይደል አንዴ እኔ ነብሩኬ መሀል እኮ ምንም የለም ምናምን እያላችሁ አይደለም ድራማ እንኳን በሰሩ ማለት ነው እንደ ፍቅረኛሞች ሆናችሁ በሰሩ ችግር የለውም ገባችሁ አይደለም ማለት በቃ ኖርማሊ ነው ግን ያው እናንተ ስድቡን ፈርታችሁ ምናምን ሊሆን ይችላል አይኖ እሱን ማለት ነው ግን በቃ ልክ እንደ ፍቅረኛሞች ሆናችሁ በቃ መስራት ትችላላችሁ። ግን በቃ የሆነ ነገር ሲፈጠር እኔና እሷ እኮ እህታሞች ነኝ፣ እኔ ምንም አይነት መሀላችሁ ምንም አይነት ነገር የለም፣ እንደ ሎርማን ጓደኛዬ ነው ማያት እንደ ሎርማን ጓደኛዬ ነው ማየው ብላችሁ እንድትሰሩ ነው እኔ የማልፈልገው ማለት ነው፣ ገባችሁ አይደለ? ስለዚህ ሁለታችሁም ተፋቅራችሁ ተዋዳችሁ እንድትኖርሩ ነው የምንፈልገው። ቀለበቱ ደግሞ ሪሊ ከሆነ እውነቱን ለመናገር አያም ሰው ሀፒ ማለት ነው። እና ያው እኔ ዙም አድርጌ ሳዩ ፈርጥ ስለሌለ በጣም አዝኛ አለሁ። እንግዲህ አላቅም ብቻ በጉጉት እንጠብቃለን ማታ ማለት ነው። ምንም ይሁን ምንም ግን እኔ የእነሱ ደስታ ነው የምፈልገው እና ማናቸውም እንዳትቀሩ ቤተሰብ ማለት ነው ማታ ብሩኬና ሀይሚ ቤት ያው ሁለቱም አንድ ቤት ነው። ምንም እንድለየው ነገር የለም። አሁን በቃ ቀለበት ካደረጉ መጋባታቸው አይቀርም። ስለዚህ ሰው በጣም ደስ ብሎኛል። ቀለበት ብሩኬ እንግዲህ ለሀይሚ ተንበርክኮ ቀለበት እያደረገላት ነው። ስለዚህ ማናችሁም እንዳትቀሩ፣ ይሄ የደስታ ቀን ነው። ሰምታችኋል። ብዙ ጊዜ ታውቃላችሁ ቀለበት አረገላት እንደዚህ ያደረገላት እንደዚህ ምናምን እያለን ብዙ ጊዜ እንሰራ ለነበረ ከዚህ በፊት አሁን ረስተ ነው ነው እንጂ እና አሁን ደግሞ እነሱ ተመልሰው መጥተዋል። ማናችሁም እንዳትቀሩ በተረፈ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ቤተሰብ ባይ ባይ። በአዲስ ቪዲዮ እስከምንገናኝ